አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ ቡድና የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች፣ እንሻአላህ የዛሬው ትምህርታችን የሚሆነው የክፍል ሰማንያ አምስት የአረበኛ የእጅ ጽሁፍ ትምህርታችን ይሆናል። በባለፈው ትምህርታችን ላይ በአሊፍ መአሊፍ መቅሱራ ቃላት መጀመሪያ ላይ እና መካከል ላይ ስትመጣ ከቁርአን ምሳሌ አይተናል። ከባ እስከ ሷድ ባሉት ፊደላቶች ማለት ነው። በነገራችን ላይ በሃምዝም አለ ነገር ግን ያው በሃምዝ ያገኘሁት ምሳሌ ለእናንተ በጣም ረዣዥም ስለሆነ ነው፣ ለዛ ነው። እና እንሻላ ወደፊት ቀስ እያልን ስንሄድ እየተማርናቸው ቁርአንን እየቀራን ስንሄድ እያገኘናቸው እንሄዳለን። የምንማራቸውን ትምህርቶች ሁሉ እንሻላ እዛ ላይ ቁርአን ላይ እያገኘናቸው እንሄዳለን ማለት ነው እንሻላ። ስለዚህ ያው አጠር አጠር ያሉ ቃላቶችን ለማውጣት ስለፈለጉ ረዘም ረዘም ያሉትን ትቻቸዋለሁ ማለት ነው፣ ለዛ ነው። ጦይብ እና እንሻላ ዛሬ ደግሞ የምናየው ከዷድ እስከ ያእ ባሉ ፊደላቶች የምናይ ይሆናል ማለት ነው እንሻላ። በደንብ ተከታተሉኝ። ጦይብ ዩ ሲደመር ዷ

ይእች ዋናት ዩዒፉ እንላለን። ስለዚህ ዋናት እች ማለት ነው። በሁለቱም በኩል ተቀጥሎባት ነው። ከመጀመሪያ መምጣት ትችላለች ማለት ነው።

ዩ ዷ የዛ አርግም ማለት ነው። ዩዷዒፉ ብለን መጻፍ እንችላለን። እሺ ዩዷዒፉ ግልጽ ነው። ጧነ የሚለውም እንደዛው ማለት ነው። ጧነ ጧነ እንደዚህ ነው አለ የሚሆነው። ስለዚህ ለዛ አድርገን መጻፍ እንችላለን ማለት ነው። ጠይፍ ዛ ሲደመር ሊ ዛ ሊ ሲደመር ሙ ዋው አለበት። ሳብን አድርጓለን። ዛ ሊ ሙ ሲደመር ነ ዛ ሊ ሙ ነ ዛ ሊ ሙ ነ ዛ ሊ ሙ ነ

ተዓላ ተዓላ እዚ እቺ ዓናት ማለት ነው። ይብ ለምሳሌ እቺን ዓ ከፊት ሲቀጠልበት እንደዚህም ይመጣል ማለት ነው። ይሄ በሁለቱም በኩል ሲቀጠልበት ነው እንደዚህም ይመጣል። ለምሳሌ ዓሊሙ ብን ለምሳሌ ዓሊሙ ዓሊሙ፣ እዚ ሰብ እናደርጋታለን ማለት ነው። ይሄንን እንደዛ አድርገን መጻፍ እንችላለን። እሺ ዓሊሙ ዓሊሙ ይሄኛውንም ተዓላ

ዓይሊና ጣይብ። እና ፋ ዓይሊና ብለን ስንጽፍ እንደዚህ አድርገን እንጽፋለን። ከመጀመሪያ ላይ ስትመጣፋ እንደዚህ አድርገን እንጽፋለን። ማለት ፋ። ጣይብ። ቱ ሲደመር ቃ ቱቃ፣ ሲደመር ቲ ቱቃቲ፣ ሲደመር ሉ ቱቃቲሉ ቱቃቲሉ ቱቃቲሉ ቱቃቲሉ ይሆናል። ካ ብለን ሰብነት ቲሉ ቱ ቃቲሉ። ጠይብ፣ በመቀጠል ካ ሲደመር ፊ ካ ፊ ሲደመሩ

ከሲደመር ላ ከላ ሲደመር መ ከላመ ይህ ከ ከላመ እዚህ ከላመ እዚህ ጋር ይፋለሽ ላ ናት ማለት ነው። ከላመ ስለዚህ ይህንን እንደዛ አድርገን መጻፍ እንችላለን ማለት ነው ከ ከላ ከላመ እንደዚህ ማለት ነው። እሺ ከላመ ብለን እንደዚህ አድርጎ መጻፍ ይቻላል ማለት ነው። ጠይብ ሉ ሲደመር ቅ ሉቅ ሲደመር ማ ሉቅ ማ ሲደመር ኑ ሉቅ ማኑ ሉቅ ማኑ ሉቅማኑ ጠይብ። ስለዚህ እቺ ማናት ማለት ነው ያስ ሲጋር ይፋለች ሉቅማኑ ይሆናል። በመቀጠል መስ ደመርና መና ሲደመር ፊ መና ፊ ሲደመር ዑ መናፊዑ መናፊዑ መናፊ ዑ ና መና ናት መናናናት ማለት ነች። እዚጋሊፋ ለች መናፊዑ እንላለን። በመቀጠል ሀ ሲደመሩ ሃሩ ሲደመር ነ ሃሩ ነ

ምዕራፍ ማለት እቺ ዋናት ማለት ነው። አ ሲደመር ያ አ ያ ሲደመር ቲ አ ያቲ አ ያቲ ይሆናል ማለት ነው። አ ያቲ እቺ ያ ናት ማለት ነው። ያ ቲ አ ያቲ ይሆናል ማለት ነው። ይሄን ይመስላል የዛሬው ትምህርታችን። እንሻ አላህ ንባቡን በቀጣ ቪዲዮ አነብላችኋለሁ ማለት ነው። እንሻ አላ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።